ሰላም ተመልካቾቼ እንደምንቆያችሁ እኔ ደህና ነኝ። እንግዲህ ዛሬ ደግሞ የጀላችሁ የመጣሁኝ የልብ ጤናን ለመጠበቅ የሚረዱ ጠቃሚ ሐሳቦችን ነው። ቪዲዮውን እስከ መጨረሻው እንድትመለከቱት ስል በትህትና እጠይቃለሁኝ። እንግዲህ ልብን መንከባከብ ለአጠቃላይ ጤናና ረጅም እድሜ አስፈላጊ ነው። ቀላል ሆኖም ውጤታማ ልማዶችም በዕለት ተዕለት እንቅስቃሴ ውስጥ ማካተት የልበውን ጤናና ተግባር በእጅጉ ያሻሽላል። እንግዲህ ልብን ለማጠንከር የሚረዱ ሀሳቦች ከዚህ በታች አሉ፣ እነሱን ተከታተሉ። ጤናማ አመጋገብን መጠበቅ በፍራፍሬ አትክልት፣ ሙሉ እህል፣ ስስ ፕሮቲኖች እና ውጤታማ ቅባቶች የበለጸገ አመጋገብን መምረጥ፣ የሳቹሬትድ ስብ፣ የትራንስፉት፣ ኮሌስትሮል እና ሶዲየም መውሰድን መቀነስ የተመጣጠን አመጋገብ አስፈላጊ የሆኑ ንጥረ ነገሮችን በማቅረብ እና ለልብ ህመም ተጋላጭነችን በመቀነስ የልብ ጤናን ይደግፋል ማለት ነው። አዘውትሮ የአካል ብቃት እንቅስቃሴ ማድረግ እንደ ፈጣን መራመድ፣ መሮጥ፣ ብስክሌት መንዳት ወይም ውሃ መዋኘት ባሉ የኤሮቢክስ ልምምዶች ቢያንስ በሳምንት ለሁለት ሰዓት ተኩል ያህል ወይም ለመቶ ሃምሳ ደቂቃ ያህል በመሳተፍ እንግዲህ የልብን ጤና መጠበቅ ይቻላል ማለት ነው። በተጨማሪም የልብ ጡንቻ ጥንካሬ እና አጠቃላይ የልብና የደም ስር ካርዲዮቫስኩላር ብቃትን ለማሻሻል በሳምንት ሁለት ቀን የጥንካሬ ስልጠናዎችን ማካተት አለብን ማለት ነው። ሌላው እንግዲህ ልብን ለመጠ የልብን ጤና ለመጠበቅ የሚረዳ ጭንቀትን መቆጣጠር፣ ስር የሰደደ ውጥረት በልብ ጤና ላይ አሉታዊ ተጽዕኖ ያሳድራል። እንደ ውጥረትን የሚቀንሱ ቴክኒኮችን መለማመድ ጥልቅ መንፈስ ማሰላሰል፣ መዝናናት እና ስሜታዊ ደህንነትን የሚያበረታቱ የትርፍ ጊዜ ማሳለፊያዎችን ማዘውተር እንግዲህ የልብ ጤናችን ይጠብቃል ማለት ነው። እንግዲህ ሌላው ማጨስን ማቆም ነው። ማጨስን ማቆም የልብና የደም ቧንቧዎች እንግዲህ እንዳይጎዱ ያደርጋል። የመጋለጥ እድልንም ይቀንሳል ማለት ነው ሲጋራ ማቆም። አደገኛ ወይም በከፍተኛ ሁኔታ የልብ ጤንነትን ይቀንሳል ማለት ነው ሲጋራ ማቆም። እንግዲህ ሌላው የደም ግፊትን መቆጣጠር ነው። ከፍተኛ የደም ግፊት ልብን ያዳክማል፣ የልብ በሽታ የመያዝ እድልን ይጨምራል። የደም ግፊትን በመደበኛነት መቆጣጠር እና ጤናማ በሆነ ክልል ውስጥ ለማቆየት ከጤና እንክብካቤ እንግዲህ ወይም በአካባቢ ካለ ጤና ተቋም ክትትል ማድረግ ያስፈልጋል ማለት ነው። ሌላው እንግዲህ የኮሌስትሮል ደረጃዎችን መቆጣጠር። ከፍተኛ መጠን ያለው የኮሌስትሮል ወይም መጥፎ ኮሌስትሮል በደም ወሳጅ ቧንቧዎች ላይ የፕላክ ምችት እንዲኖር በማድረግ የልብ ድካም እና የደም መፍሰስ አደጋን ይጨምራል። ስለዚህ ከፍተኛ ኮሌስትሮል እንዳይኖር የአካል ብቃት እንቅስቃሴ አዘውትሮ ማድረግ ጥሩ ነው ማለት ነው ለልብ ጤና ለመጠበቅ። ሌላው ጤናማ ክብደትን መጠበቅ ጤናማ ክብደትን መጠበቅ እንግዲህ ከመጠን በላይ ያለመወፈር፣ እነዚህን ነገር በማድረግ የልብ ነክ በሽታዎች እንዳይከሰቱ ያደርጋል ማለት ነው። ሌላው እንግዲህ በቂ እንቅልፍ ማግኘት በቂ እንቅልፍ አገኘን ማለት እንቅልፍ ማጣት ያው የደም ግፊትን ከፍ ስለሚያደርግ በቂ እንቅልፍ ካገኘን የደም ግፊት አይኖርም ማለት ነው። የደም ግፊት ከሌለ ደግሞ ለልብ በሽታ ተጋላጭነትን እንግዲህ ይቀንሳል ማለት ነው። ሌላው የአልኮል ፍጆታን መገደብ። ከመጠን በላይ አልኮል መጠጣት የደም ግፊትን ከፍ ሊያደርግና ለልብ ሕመም አስተዋጽኦ ሊያደርግ ስለሚችል የአልኮል ፍጆታን መገደብ ያስፈልጋል ማለት ነው። እንግዲህ እነዚህን ከላይ የጠቀስናቸውን መርሆች በመከተል የልብ ጤናን ማሻሻል ይቻላል ማለት ነው። በተለይ ብዙ ጊዜ ከውፍረት ጋር ተያይዞ የሚመጣውን ከአካል ብቃት እንቅስቃሴ ካለማድረግ ጋር ተያይዞ የሚመጣ የደም ግፊትን በመቆጣጠር የልብ ጤንነትን መጠበቅ ይቻላል ማለት ነው። ተመልካቾቼ እንግዲህ ለዛሬ ይዤላቸው የመጣሁት ይህን ይመስላል። በቀጣይ በሰፊው ስለ ልብ ጋር ተያይዘው ተያይዞ የሚመጡ በሽታዎችን ይዤ እመለሳለሁ። እስከዛው ሰላም ሁኑ።